በጋዝ የሚሰሩ ከባድ ተሽከርካሪዎች በኢትዮጵያ ለመጀመሪያ ጊዜ በትናንትና እለት ተዋውቋል። ከዚህ ቀደም እንደነሳ ነው፣ በቅርቡም የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት መመረቁን እናስታውሳለን። ይህን ተከትሎ ይህን በተግባር እየታየበት ነው። ሀገራችን ትላላቅ ግዙፍ ፕሮጀክቶችን እየጀመረች ነው። ከዚህ ጋም ታዳሽ ኃይሎችንም በመጠቀም የተለያዩ ስራዎችንም እየሰራች ትገኛለች። ከዚህ ጋም በተገናኘ የተለያዩ ስራዎችንም እየተሰሩ ነው የሚገኙት በጋዝ የሚሰሩ ከባድ ተሽከርካሪዎችን በትናንትናው እለት መታወቃቸውን ተከትሎ የተለያዩ ሀሳቦችን በማህበራዊ ትስር ገጾች ሲነሱ ነበረ። በጉባ ላይ በተነሳው በታላቁ የሕዳሴ ግድብ ላይ በተነሳ በጉባ ላይ ሰባቱ ብስራቶችን እናስታውሳለን። ከዛ ውስጥም ይህ አንደኛው ነውና ይህን ተከትሎ ነው ብዙዎች ሀሳባቸውን እያነሱበት ያለው። በጋዝ የሚሰሩ ከባድ ተሽከርካሪዎች በተፈጥሮ ጋዝ ፈሳሽ ማለት ነው የሚሰሩ ከባድ መኪናዎችንም መግባታቸውን እንዲሁም ደግሞ መታወቃቸውን ተከትሎ ነው ከዚህ በኋላ ኢትዮጵያ እንደዚህ አይነት ነገሮችን ከፍተኛ ትኩረት በመስጠት እንደምትሰራ በጉባ ላይ ከተነሱ ሀሳቦች መካከልም ጠቅላይ ሚኒስተሩ ዶክተር አብይ አህመድ የሚያስነጡ እንደዚህ በፈሳሽ ጋዝ የሚሰሩትን የሚገቡ መኪኖችን የሚያስገቡ ኩባንያዎችን ትኩረት እንደሚሰጥ የተለያዩ ትኩረቶች እንደሚሰጡ በቀረጥ ጋር ተያይዞም የተለያዩ ትኩረት እንደሚሰጡ ሲነሳ ነበር። ይህንን በመነሳት ሰፋፊ ፕሮጀክቶች ከመጀመሪያቸው ጋር በተገናኘ ይህ ትልቅ ፕሮጀክት በማህበራዊ ትስስር ገጽ ሰፊ ትኩረት ይዞ ብዙዎችም ሀሳባቸውን ይዘው ሲያነሱበት የነበረ ጉዳይ ነው። እናንተም እንደተመለከታችሁ ውስጥ ተስፋ አደርጋለሁ። ብዙዎቹ በተለይ አሁን ይሄ የተፈጥሮ ጋዝ ወጣ የሚለው መረጃ ሲመጣ እንዴት ነው ለመኪና ይሆናል ወይስ አይሆን የሚለው በተለያየ መንገድ በማህበራዊ ሚዲያ ጥያቄዎች ሲነሱ ነበር እና ጠቅላይ ሚኒስትር አብይ አህመድ ዛው በማስጀመሪያ ወቅት ይህንን ይፋ ሲያደርጉት ነበረ። በምን አይነት መልኩ እንደምንጠቀምበት እና ለዚህ ደግሞ አንዱ ማረጋገጫ ይሄ ነው። እንግዲህ ኢትዮጵያውያን መረጃ ያገኛሉ ተስፋ ነው። እውነት ነው። ሌላኛው መረጃችን ነው የምናልፈው። ሌላኛው ፕሮጀክታችን ትላልቅ ፕሮጀክት እየተሰሩ ነው የሚገኙት በኢትዮጵያ ላይ እና ሌላኛውን ፕሮጀክት ስናነሳው ኢትዮጵያ ሰፋፊ ፕሮጀክቶችን እንዳነሳቻቸው እናስታውሳለን። ይህም ከነዚህ ፕሮጀክቶች መካከልም ይህ አንደኛው እንደሆነ ብናነሳም በቢሊዮን ዶላር ፕሮጀክት አሁን ላይ ኢትዮጵያ ብርቅ እንዳልሆኑ ይነሳሉ። ብርቅ ያለመሆናቸው ምክንያት ደግሞ ምንድን ነው? ግዙፍ የሆኑ ፕሮጀክቶችን በመስራቷ ነው። እነዚህ ፕሮጀክቶች፣ አይደፈሩም፣ አይነኩም የተባሉ እንደሆኑ ይነሳሉ። ይህንን ደግሞ እየሰራቻቸው መሆኑ የምጣኔ ባለሙያዎች የምጣኔ ሀብት ባለሙያዎች እያነሱ ይገኛሉ ማለት ነው። የምጣኔ ሀብት ባለሙያ ዘመዴነህ ንጋቱ እንዳነሱ የቢሊዮን ዶላር ፕሮጀክቶች ለኢትዮጵያ ብርቅ አይደለም ብለዋል። ይህም ያሉበት ምክንያት ደግሞ ቀደም ሲልም የጋዝ ፕሮጀክቱን እናነሳለን፣ ቀጣይ ኒኩሌር አሉ። ሰባት ግዙፍ የኢትዮጵያ ሰባት ፕሮጀክቶችን የጉባላዊ ብስራቶችን እናነሳለን በሰላሳ ቢሊዮን ዶላር የታቀዱት ማለት ነው። ይህን ተከትሎ ነው ይህንን ያሉት። ብዙዎችም በአለም አቀፍ ሚዲያዎችም ትኩረት እየሰጡበት ያሉት ጉዳዮች ናቸው። ኢትዮጵያ እንዴት ቻለቻቸው? ይህማ ድጋፍ አለ እያነሱበት ይገኛሉና ከዚህ ጋም ተያይዞ በርካታ የምጣኔ ሀብት ባለሙያዎች አለም አቀፍን ጨምሮ እየተነተሩበት ያሉት ጉዳይ ነው ማለት ነው። ኢትዮጵያ የማይደፈሩና እንዲሁም ደግሞ የብልጽግና ማማ ላይ የታሰበላትን ሆን ፕሮጀክት መዳረሻ ለማድረግ ተግታ እየሰራች ያለች ሀገር ናት። ከዚህ ጋርም ተገናኝቶ ለግብር ከፋዮች የሚሰጣቸው ልዩ ትኩረት ለዚህም መዳረሻ ግዙፍ ፕሮጀክት ለመገንባቷም ትልቅ ሚና እንዳለውም የምጣኔ ባለሙያው ይናገራሉ። ሌሎች ደግሞ እንደዚሁም ደግሞ ተባበ በመስራትም ሌሎች ምንድነው አሁን ላይ አሰባሳቢ ትርክቶች ወይም ደግሞ ገዢ ሀሳቦች አንድ መሆናቸው ከነጣጣይ ትርክቶች ተለይተን አንድ በማድረጋችን ይህ ለአሰብ ነው ለአቀር ነው አላማ ገዢ እንደሆነ እየተነገረለት ይገኛል ማለት ነው። ከዚህ ጋርም ተገናኝቶ ነው እንግዲህ የቢሊዮን ዶላር ፕሮጀክቶች ቀላል እየሆኑላት እያሳካች እንደሆነ እየተነገረ ይገኛል። ብርቅም አደለም እኮ እውነት ነው። ታላቁ የኢትዮጵያ ህዳሴ ግድብ እኮ ሁሉን ነገር ገለጠ እኮ ሁሉን ነገር ከፈተ። አሁን አለምም በደንብ እያየ ነው ኢትዮጵያን አቅም። ብዙዎች እኮ እየተነጋገሩበት ነበር፣ በተለይ አፍሪካውያን በተለያየ የማህበራዊ ሚዲያ ፕላትፎርም የምንለው በሚኒስትር ሚዲያዎች በደንብ ኢትዮጵያ ምን ያክል አቅም እንዳላት እና ምን ያክል እየሰራች እንደሆነ ከኢትዮጵያ ደግሞ ምን ያክል አፍሪካውያን መማር እንዳለባቸው በደንብ እያሳዩ ከታሪካዊ ሂደቶች እና ሁነቶች በተለይ ኢትዮጵያ ምን ያክል አሪያ እንደነበረች መንደርደሪያ እያደረጉ ይህን ጉዳይ ያነሱት ነበር። አሁንም እንግዲህ ጋዙንም እያየ ነው። የማዳብሪያ ፋብሪካው ማልሞስ ተጀምረዋል። ሾቱ ላይ የአየር መንገዱ እንግዲህ ምን ያክል እየተሳለጠ እንደሆነ እያየ ነው እና ይሄ በቅርቡ እውን ይሆናል ና እውነትም ብርቅም የሚሆንም አይደለም ው። በተለይ የተለያዩ ሜጋ ፕሮጀክቶችን ደግሞ አስመርቃ ወደ ስራ አስገብታለች ኢትዮጵያ ና እያንዳንዱ የምታያቸው በተለይ ከስራ ባህል ልምድ ጋር በተያያዘ አሁን በጣም ብዙ ፕሮጀክቶች ይታቀዱ ና ቀደም ባሉት ጊዜያቶች ውስጥ ከመሰረተ ድንጋይ በዘለለ ፋይዳቸው ብዙም የሚታይ አይደለም። ለአመታት ይራዘማሉ። ድጋሚ ሌላ ወጪ ይጠይቃሉ። ዓለም እንግዲህ ቀደም ሲል እንደገለጽኩ ነው ተለዋዋጭ ናት ና የገቢም ሁኔታ የገንዘቡ ኢኮኖሚካሊ የሚያሳድርብንም ተጽዕኖ ቀላል የሚባል አይደለም። አሁን ግን በተለይ ያለው የስራ ባህል መዳበር በራሱ የተለያዩ ፕሮጀክቶች ተመርቀው ወደ ስራ እንዲገቡ ማሳያ የሆኑ ናቸው። ለዛ ነው እንግዲህ ብርቅ አደለም፣ ሰላሳ ቢሊዮን አደለም። እንግዲህ ወደፊት የተለያዩ በጣም ግዙፍ የሚባሉ ፕሮጀክቶች ኢትዮጵያ ላይ ማየቱ እውን የሚሆን ነው። ለዛ ደግሞ ኢትዮጵያውያን የቀደመ መተባበራቸውን፣ መነሳሳታቸውን፣ አንድነታቸውን ማምጣት ይኖርባቸዋል። የወል ትርክታቸውንም ከፍ አድርገው በማሳየት ኢትዮጵያን ወደ ከፍታ ማማ ለማምጣት የሁሉም ሰው ኃላፊነት ነው። ኗ እውነት ነው። በአጭር ጊዜ እንደዚያ ዓይነት ፕሮጀክቶች ደግሞ በአጭር ጊዜ እየተከናወኑ መሆኑ ሌላኛው ገጸ በረከት ነው ማለት ነው። ሌላኛው የያዝነው መረጃ የባሌን ይዘን መቸገር ያስቆጫል የሚሉ ሀሳቦች ተነስተዋል። ይህም ደግሞ በሶፍመር ወግ ላይ እየተነሳ ሀሳብ ነው። በርካታ ሀሳቦች በዚህ ወግ ላይ ተነስተዋል። ስለ ሀገሪቱ አሁን ላይ ቱሪዝም እድገቱን የአንድ ሀገር የጀርባ አጥንት የሆነ ነው የቱሪዝሙ ና ከዚህ ጋርም ተገናኝቶ በርካታ ሀሳብ ተነስተዋል። መዋዘ ጥበባት ዲያቆን ዳንኤል ክብረት እንዳሉት እንደ ባሌ ያሉ ትልልቅ መስህብ ያላቸው የተፈጥሮ ሀብትን የታደልንባቸው ቦታዎች እያሉ እንዴት ተቸገርን የሚል ሀሳቦችን እያነሱ ነበር። ሀሳቡም አሳማኝ በመሆኑ ብዙዎች በማህበራዊ ድረ ገጾቻቸው ሀሳባቸውን እያነሱ ነበረ። ምክንያቱም የተለያዩ ባሌን ብቻ አይደለም፣ ሌሎች የተፈጥሮ ሀብቶቻችን የታደለች ሀገር ሁና ሳለ እንዴት መቸገሯ፣ እንዴት ልትቸገር ቻለች የሚለው ጥያቄ እንደሆነም እያነሱ ይገኛሉ። በዚህ ስፍራ ላይ መጥተው የሚጎበኙ ሰዎች ብዙ ጥያቄዎችን ያነሳሉ ነው ያሉት። ምክንያቱም እንዴት እስካሁን አልተጠቀምናቸውም፣ እንዴት እስካሁን ሳልሰራንባቸውም፣ እንዴት አይናችንን አልገለጥንም ነው ወይስ ማየት አልፈለግንም የሚልም ሀሳብ ሲያነሱ ነበር ይህም ደግሞ ብዙዎችም ሀሳባቸውን በማጋራታቸውና የምርም እንደዚህ አይነት ሀሳቦች ልክ ሊሆኑ እንደቻሉም ሲያነሱበት የነበረው ጉዳይ ነው። በርካታ ሀሳቦች በዚህ ላይ ተነስተዋል። በስፋት እንደዚህ የቱሪዝም መስህቦቻችን ከዚህ በፊት የነበሩ ግን ያልተጠቀምንባቸው ሀሳቦች በመሆናቸው ነው። እንዴት እስከዛሬ አላየናቸውም የሚል ሀሳቦች ተነስተዋል ማለት ነው። ወደ ውጭ ወዳገኘነው መረጃ ነው የምናልፈው። ቀደም ሲል ጠብቁኝ ብያቸው ነበር። ጃፓን በታሪኳ የመጀመሪያ የሆነ የሴት ፕሬዚዳንት ወይም ጠቅላይ ሚኒስተሯን ሹማለች ማለት ነው። ይህም ደግሞ ብዙዎች እያነጋገረበት ያለ መረጃ ነው። ሳሌኒ ታካቺን በጃፓን በተለያዩ በሁለቱም ምክር ቤቶች ከፍተኛ ድምጽ በማግኘት ነው ጠቅላይ ሚኒስትር አድርገው የሾማት ማለት ነው። ይህን ተከትሎ ብዙዎችም በጃፓኑ እንደዚህ አይነት ነገሮች ላይ አልተለመደም፣ ሴት መሪነት ስፍራ ላይ ወይም ደግሞ በፖለቲካው ፊት ፊተኞች ከሚባሉት ወንዶች ናቸው እና ይህንን ከመስጠት አንጻር ብዙዎችም እየተገረሙበት ያለው መረጃ ነው። ኢትዮጵያም እንደዚህ አይነት ነገሮች ላይ የቀድሞ ፕሬዚዳንታችንንም ማንሳት እንችላለን፣ አምባሳደር ሳህለወርቅንም እንደዚህ አይነት ግዙፍ ፕሮጀክቶችን የሚሰሩ ሴቶችም እንዳሉበት የሚያሳይ ነውና ሴቶችንም ደግሞ ፊት በማድረግ ቀዳሚ ስፍራዎችን በመስጠት ጃፓን እየሰጠች ትገኛለች። እንዲሁም ቅጽል ስም አላት። የጃፓን አይሮን ሌዲ ወይም ደግሞ የጃፓኗ ብረት መቤት ትባላለች እና በፖለቲካው እንቅስቃሴ ወግ አጥባቂ ከሚባሉት ተርታ ናቸው። ይህን ተከትሎም አጀንዳውን የመጀመሪያ ሴት ጠቅላይ ሚኒስተር መሆኗን አነጋጋሪ አድርጎታል ማለት ነው ሴቶች አልተቻልንም እውነት ነው መልካም የስራ ዘመን እንዲሆንላቸው ነው መልካም በማህበራዊ ትስስር ገጾች በውጭም በሀገራችንም የነበሩ መረጃዎች ይህንን ይመስሉ ነበር መልካም ቀን ይሁንላቸው እናመሰግናለን አንድን መልቀልቅ